ቅዳሜ ጁን 28 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሜ የዛሬው ርዕሳችን የሚሆነው ክርስቶስ የአብርሃምና የዳዊት ዘር ይላል። የተስፋውም ቃል የተነገረው ለአብርሃምና ለዘሩ ነበር፤ መጽሐፍ፣ ለብዙ ሰዎች እንደሚነገር፣ ለዘሮቹ አይልም፤ ነገር ግን ለአንድ ሰው እንደሚነገር፣ ለዘርህ ይላል፤ እርሱም ክርስቶስ ነው። ወደ ገላትያ ሰዎች 3፥16 የእግዚአብሔር ቃል ውስጥ ስላለ ትንቢት በምናይበት ጊዜ በአስደናቂ ሁኔታ ፍጹም ትክክለኛ ነው። ለአብርሃም የተገባለት ቃል በጥቅሉ ስለ ብዙ ዘሮች የተነገረ አልነበረም ነገር ግን ስለ አንድ ዘር በተለየ ሁኔታ የተሰጠ ተስፋ ነበር። በኦሪት ዘፍጥረት 22:17-18 እግዚአብሔር ለአብርሃምም ይህን ብሎት ነበር፣ በእውነት በረከትን እባርክሃለሁ ዘርህንም እንደ ሰማይ ከዋክብትና በባሕር ዳር እንዳለ አሸዋ አበዛዋለሁ፤ ዘርህም የጠላቶች ደጅ ይወርሳል የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌንም ሰምተሃልና። እግዚአብሔር ምን ያህል በመደጋገም ነጠላ ቁጥር ያለውን ዘር የሚለውን እንደተጠቀመ እንዲሁም ዘሮች የሚለውን እንዳልተጠቀመ ተመልከቱ። ሐዋርያው ጳውሎስ በወደ ገላትያን ሰዎች 3:16 ላይ የእግዚአብሔር ቃል ፍጹም ትክክለኛነትና የእርሱ ተስፋዎች መፈጸም ላይ ትኩረት በማድረግ፣ በነጠላ ቁጥር ዘርህ ብሎ የጠቀሰው ክርስቶስን እንደሆነ አብራርቷል። በኢየሱስ ክርስቶስ አማካኝነት በምድር ላይ ያሉ ህዝቦች በድነት በፈውስና በዘላለም ህይወት በእርግጥም ተባርከዋል ከዚህም በተጨማሪ አንዳንድ ትንቢቶች መሲሑ የዳዊት ዘር እንደሚሆን እንዲሁ ገልጸዋል ትንቢተ ኤርምያስ 23:5 እንዲህ ይላል እነሆ ለዳዊት ጻድቅ ቅርንጫፍ የማስነሣበት ጊዜ ይመጣል እርሱም ፍትሕንና ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ይሆናል ይላል እግዚአብሔር ይህ ትንቢታዊ ቃል ጻድቅ የሆነ ንጉስ ከዳዊት የዘር ሐረግ እንደሚነግስ እና ጽድቅንም በምድር ላይ እንደሚመሰረት ይናገራል። ነቢዩ ኢሳያስ በመንፈስ ሆኖ በሚተነበይበት ጊዜ ተመሳሳይ የሆነ ግን በብዙ መረጃዎች የተዘረዘረ ትንቢትን ቀደም ብሎ በዚህ መልኩ ሰጥቷል፣ ከእሴይ ግንድ ቁጥቋጥ ይወጣል፤ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ፣ የጥበብ የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የዕውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስ ይሏል። ትንቢተ ኢሳያስ 11 ከ1 እስከ 3። ይህ ትንቢት የመሲሑን የኢየሱስ ክርስቶስን ማንነትና ባህሪ ያብራራል። እርሱ በእርግጥም ለአብርሃምና ለእሴይ ልጅ ለዳዊት ለተገቡት የተስፋ ቃሎች ፍጻሜ ነው። እርሱ የእግዚአብሔር መንግስት ሊመሰረት የመጣው ዘር እና የጽድቅ ቅርንጫፍ ነው። ስሙ ለዘላለም የተባረከ ይሁን! የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ፤ ጌታ ኢየሱስ ክርስቶስን በተመለከተ ስለተፈጸመው ቃልህ አመሰግንሃለሁ። እርሱ በጽድቅና በእውነት የነገሰ የአብርሃም ዘር ነው፣ እንዲሁም ከዳዊት ዘር የተገኘ የጽድቅ ቅርንጫፍ ነው። በእርሱ የምድር ህዝቦች ሁሉ ተባርከዋል፣ እንዲሁም መንግስቱ ለዘላለም ተመስርቷል። በእርሱ የንጉስነት እውነታ ውስጥ እኖራለሁ፣ በተጨማሪም በምድር ሁሉ ላይ ጌታ እንደሆነ ዛሬ አውጃለሁ፤ በኢየሱስ ስም። አሜን። ለተጨማሪ ጥናት ኦሪት ዘፍጥረት 22:15-18 ትንቢተ ኢሳያስ 9:7 ተባርካቸዋል።